አያችሁ ክርስቶስ ከሙታን ካልተነሳ እምነታችን ከንቱ ናት ይላል የእግዚአብሔር ቃል ሲናገር። እንግዲህ የክርስቶስ ኢየሱስ ከሙታን መነሳት የሚያሳየው ምንድን ነው ብትሉ፣ የኃጢአተኞች በደል የኃጢአተኞች ዕዳ በክርስቶስ የመስቀል ስቃይ መከፈሉን፣ በዚህም ደግሞ እግዚአብሔር አብ መስማማቱን ለማረጋገጥ ነው ልጁን ከሙታን ያስነሳው። ስለዚህ ይህ የልዩ ወንጌል አራማጆች ደግሞ በክርስቶስ ትንሣኤ ብቻ መዳን ይቻላል አይሉ። ልዩ ወንጌል ያራምዱ የነበሩ ጁዳይዘርስ የሚባሉ የአይሁድ የስርዓት ሰባኪያን፣ የአይሁድ የቀደመው እምነት ሰባኪያን ምን ነበር የሚሉት? በክርስቶስ በማመን ብቻ አትድኑ ይሏቸው ነበር። ስለዚህ ሐዋርያው ጳውሎስ መጣና ምንድን ነው እያለው ነው? በክርስቶስ ኢየሱስ በቁስሉ ፈውስ ሁለንተናዊ ፈውስ ተካሂዷል፣ በደሙ የኃጢአት ስርየት ተገኝቷል፣ በሞቱ እርቅ ተፈጽሟል፣ በትንሣኤው ደግሞ ዘላለማዊ ህይወት ተረጋግጧል ነው የሚለው አያችሁ። ለዛ ነው ትንሣኤው በክርስቶስ ኢየሱስ ከሙታን ባነሳው ሲል የክርስቶስ ስለ ኃጢአተኞች መሞትና ከሙታን መነሳት የሚያሳየን ምንድን ነው ብትሉ፣ እግዚአብሔር አምላክ በእግዚአብሔር ልጅ ስራ በልጁ በኩል ኃጢአተኞችን ለመቀበል ይቅር ለማለት ከሙታን በተነሳው በክርስቶስ ኢየሱስ በኩል የሚመጡትን ወደ ዘላለም ህይወት፣ ወደ እረፍት፣ ወደ ይቅርታ ለመቀበል ፍጹም የመዳን መንገድ ልጁ መሆኑን የሚያሳይ ነው ነው። አያችሁ፣ በክርስቶስ ትንሣኤ የማያምን ሰው የኃጢአት ይቅርታው ማግኘቱን እርግጠኛ መሆን አይችልም። እነዚህ የአይሁድ እምነት ሰባኪያን በኢየሱስ ሞት ብቻ መዳን ይቻላል የሚለውን የጸጋውን ወንጌል ይቃወሙ ነበር። ይህም ብቻ አይደለም። በኢየሱስ ክርስቶስ ትንሣኤ ብቻ የኃጢአት ስርየት አለ የሚለውን ይቃወሙ ነበር። ወዳጆች፣ እናንተና እኔስ ዛሬስ ምን ታስባላችሁ? ከኃጢአት የሚያነጻ ከበደል የሚያነጻ የእግዚአብሔር ልጅ በሞቱ እንዳስታረቃችሁ ስንቶቻችሁ ታምናላችሁ? በደሙ የኃጢአት ስርየት እንደሰጣችሁ የኃጢአት ይቅርታ ማለት ነው እንዳስገኝላችሁ ስንቶቻችሁ ታምናላችሁ? እንግዲህ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ ኃጢአታችሁ እንደሞተ የምታምኑ ከሆነ በሞቱ ከእግዚአብሔር ጋር እርቅ ሆኖላችኋን ማለት ነው። በክርስቶስ ኢየሱስ ደም መፍሰስ የምታምኑ ከሆነ በደሙ የኃጢአት ይቅርታ አግኝታችኋል ማለት ነው። ክርስቶስ ኢየሱስ ስለ ኃጢአተኞች እንደተገረፈ እንደቆሰለ የምታምኑ ከሆነ በመገረፉ ቁስል ሁለንተናችሁ ተፈውሰዋል ማለት ነው። ይሄኛው ሰውነት ብቻ አይደለም፣ ስለ እግዚአብሔር ያላችሁ አመለካከት ይሄኛው ሰውነት ብቻ አይደለም፣ እግዚአብሔር ለሰው ልጆች ያለውን በጎነት በመረዳት ደረጃ ህይወታችሁ እየተፈወሰ ነው ማለት ነው። ስለዚህ ወዳጆች ወይም ኢየሱስ ክርስቶስ ይወዳችኋል። መዳን በጸጋ ብቻ፣ መዳን በጸጋ ወንጌል ብቻ ነው። የጸጋ ወንጌል የሚነግረን ስለ ክርስቶስ ኢየሱስ ሞት፣ በሞቱ በኩል ስለተገኘው እርቅ የጸጋው ወንጌል የሚነግረን ስለ ክርስቶስ ኢየሱስ ደም መፍሰስ በደሙ በኩል ስለተገኘው የኃጢአት ይቅርታ ነው። የጸጋው ወንጌል የሚነግረን ስለ ክርስቶስ ኢየሱስ ትንሣኤ በትንሣኤው በኩል እግዚአብሔር የኃጢአትን ዕዳ በልጁ በኩል ይቅር እንዳለ በልጁ በኩል ወደ እግዚአብሔር የሚመጡ ሰዎች ተቀባይነት እንዳላቸው የሚያስረዳ መሆኑን ይነግረናል። ለዚህ ነው ምን ይላል? ክርስቶስ ከሙታን ካልተነሳ ይላል በ1ኛ ቆርንጦስ ምዕራፍ 15 ላይ እምነታችን ከንቱ ናት ማለት ነው ይላል። አያችሁ ክርስቶስ ከሙታን ባይነሳ ኑሮ እምነት እምነት ሊሆን አይችልም። ስለ ኃጢአታችን ሞቷን፣ ደግሞ በሶስተኛው ቀን ከሙታን ተነስቷል። ይህ ፍጹም አብሶሉት ነው ወዳጆች። ወይ ከዚህም የተነሳ በእግዚአብሔር ፊት ተቀባይነት አግኝተናል ብለን የምናምነው እንደዚህ ነው። መዳን በሌላ በማንም የለም። እንድንበት ዘንድ እግዚአብሔር ከሰማይ በታች ሰጠን ልጁ ነው። በኢየሱስ ክርስቶስ በሞቱ የሚያምን ወላጆች ወይ ከእግዚአብሔር ጋር ታርቋል። በኢየሱስ ክርስቶስ የደም መፍሰስ የሚያምን የኃጢአት ይቅርታ አግኝቷል። በኢየሱስ ክርስቶስ በኩል ወላጆች ተመልከቱ፣ በክርስቶስ ኢየሱስ በኩል የእርሱ የደም መፍሰስ የኃጢአትን ይቅርታ አስገኝቶላችኋል። ክብር ለኢየሱስ ክርስቶስ ይሁን። አያችሁ ደሙ የማንጻት ብቃት አለው። ከኃጢአት ኃይል፣ ከዲያብሎስ ኃይል፣ በዓለም ካለው ክፉ ነገር ሁሉ እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በእርሱ የሚያምን አይፈረድበትም። የእግዚአብሔር ልጅ አለው ሕይወት አለው በእግዚአብሔር ልጅ በኩል በጸጋው እንዲያው በጸጋው እንጸድቅ ዘንድ እግዚአብሔር የጸጋውን ወንጌል ወደኛ ልኳል። እንግዲህ ይሄ ወንጌል የሚናገረው ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው። በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ የሚነግረንም ይሄ ወንጌል አያችሁ። ወንጌል እረፍት ነው። ወንጌል ደስታ ነው። ወንጌል ሰላም ነው። በክርስቶስ ኢየሱስ ለሚያምን ወዳጆች፣ እግዚአብሔር ታላቅ በረከት አዘጋጅቷል። ይህንን አስመልክቶ ሁለቱን በማነጻጸር ላስረዳችሁ እፈልጋለሁ። የጸጋው ወንጌል እና ልዩ ወንጌል። የሁለቱን ንጽጽሮች በምንመለከትበት ጊዜ፣ ስለ እነዚህ ነገሮች ስናነሳ እንግዲህ እውነተኛ እምነት በክርስቶስ ኢየሱስ ሞት በክርስቶስ ኢየሱስ ደም በክርስቶስ ኢየሱስ ቁስ መገረፍ በመገረፍ ቁስል እንዲሁም ደግሞ ከሙታን መነሳት ላይ የተመሰረተ ነው። እውነተኛ እምነት በጸጋው ብቻ ስንል ይህንን የሚያካትት ነው ማለት ነው። ወዳጆች ወይ በሞቱ እርቅ ተካሂዷል እያልን ነው። ስንቶቻችሁ ታምናላችሁ? በክርስቶስ ኢየሱስ ሞት እንደታረቃችሁ ስንቶቻችሁ ታምናላችሁ? ይህንን እውነት ልንገነዘብ ይገባናል። እንግዲህ የመዳንን መንገድ አስመልክቶ የመዳንን መንገድ አስመልክቶ እውነተኛ የሆነ ወንጌል መዳን በክርስቶስ በማመን በጸጋ ብቻ ነው ይላል። እውነተኛው ወንጌል መዳን በጸጋ ብቻ ነው በክርስቶስ በማመን ቅድም እንዳልኳችሁ ለኃጢአተኞች በሞተው ስለ ኃጢአተኞች ደሙን ባፈሰሰው ስለ ኃጢአተኞች በተገረፈው ደግሞ ስለ ኃጢአተኞች በሞተውና በሦስተኛው ቀን ከሙታን በተነሳው በእግዚአብሔር ልጅ ብቻ በማመን መዳን ይገኛል ሲል ማ የጸጋው ወንጌል። ልዩ ወንጌል የሚባለው ደግሞ ምንድ ነው? የሚለው የተለየ ወንጌል መዳን በእምነት ሲደመር በሕግ ስራ ለኤግዛምፕል፣ ግርዘት ስርዓት ስርዓት ሃይማኖትን በመፈጸም ነው ይላል። የጸጋው ወንጌል መዳን በክርስቶስ ኢየሱስ ብቻ ነው ሲል፣ ያኛው ደግሞ መዳን በእምነት ሲደመር የህግ ስራ በመፈጸም ሲደመር ግርዘት ሲደመር ሰንበትን ማክበር ሲደመር እያለ መዓት የሚጨምረው ነገር አለ ማለት ነው። ሌላው መሰረታዊ ሀሳባቸውን ደግሞ ብንመለከት የሁለቱን መሰረታዊ ሀሳባቸውን ስንመለከት እውነተኛው ወንጌል ወይም የጸጋ ወንጌል የሚነግረን በመንፈስ የሆነ ነፃነትን ይነግረናል። እውነተኛው ወንጌል ነፃነት፣ መንፈሳዊ ነፃነት፣ ዘላለማዊ ነፃነት በእግዚአብሔር ልጅ በማመን የተገኘውን ነፃነት የጸጋው ወንጌል ሲነግረን ይሄ ልዩ ወንጌል የሚባለው ደግሞ የህግ ባርነትን ይነግረናል ማለት ነው። ለዚህ ነው ገላቲያ ምዕራፍ አራት ከቁጥር ዘጠኝ ጀምሮ ያለውን ብትመለከቱት ስለ ህግ ባርነት ይናገራል። ሁለቱን ሴቶች ያነጻጽርና አጋርንና ሳራን ያነጻጽራል። አሁን አጋር ማንን ነው የምታሳየው ሲባል ባርነትን ነው። የሲና ተራራን ያመጣና በሲና ተራራ የተሰጠው ህግ ባህሪያ የሚያደርግ ህግ ነው ይላል። ከማን ጋር ያነጻጽረዋል? በጽዮን ተራራ ከተገለጠው ከክርስቶስ ኢየሱስ ጋር ያነጻጽረዋል። አያችሁ፣ የጸጋው ወንጌል የሚነግረን መንፈሳዊ አርነት በክርስቶስ በማመን ይገኛል። መንፈሳዊ ነፃነት በክርስቶስ ኢየሱስ በማመን ይገኛል ሲለን የጸጋው ወንጌል፣ ልዩ ወንጌል ደግሞ ምንድን ነው የምለው የህግ ተገዢ፣ የህግ ባሪያ፣ የስርዓት ባሪያ ትሆናላችሁ ይላል ማለት ነው። የትኛው ይሻላቸዋል? በጸጋው ወንጌል ነፃ መውጣት ወይስ በልዩ ወንጌል የስርዓት ባሪያ መሆን? ሁቿን ዘ ቤስት ፎር ዩ በጸጋው ወንጌል የሚያምኑ ሰዎች መንፈሳዊ ነፃነት፣ አካላዊ ነፃነት፣ ስርዓታዊ ነፃነት አላቸው። ወዳጆች በክርስቶስ ኢየሱስ ተዘልለው ነው የሚኖሩት። በልዩ ወንጌል የታሰሩ ሰዎች ደግሞ የህግ የስርዓት፣ አትንካ፣ አትቅመስ፣ አታድርግ በሚል ስርዓት የታሰሩ ናቸው። ስለዚህ ወዳጆች ይህንን አስመልክቶ የእግዚአብሔር ቃል የሚነግረንን ነገር ለማነጻጸር ያክል ነው። ሌላው የመዳን ዋስትናን አስመልክቶ የሁለቱ ዲፈረንስስ፣ ስለ መዳን ዋስትና ሁለቱ ምንድን ነው የሚናገሩት ስንል፣ ይህ የጸጋው ወንጌል የሚነግረን ደህንነት በእግዚአብሔር ልጅ በማመን ነው ይለናል። ታውቃላችሁ፣ ደህንነት በእግዚአብሔር ልጅ ብቻ ነው በጸጋ ብቻ ነው ይለናል። ገላትያ ምዕራፍ 3 ከቁጥር ስድስት 6 እስከ 9 ጀምሮ ብታነቡ ይህንን ያሳየናል ማለት ነው። ይሄ ልዩ ወንጌል የሚባለው አደገኛ ወንጌል ደግሞ እርግጠኛ መሆን አይቻልም ይላል። እግዚአብሔር ያውቃል ይላል። መንግስተ ሰማያት ትገባለ ሲባል እግዚአብሔር ያውቃል፣ እኔ አላውቅም ይላል። ይሄ የልዩ ወንጌል ተጠቂ የሆነ አስተሳሰብ ነው። ልዩ ወንጌል እውነተኛ አማኞችን የማናወጥ ግራ ማጋባት እንጂ እርግጠኛ መሆንን አይሰጥም። ስለዚህ እርግጠኛ ካልሆናችሁበት እምነት እርግጠኛ ወደምትሆኑበት ወደ እውነተኛው ወደ ጸጋው ወንጌል እጠራችኋለሁ። የጸጋው ወንጌል በክርስቶስ በማመን የጸጋው ወንጌል እርግጠኛ ውስጣዊ እርግጠኛነትን የሚሰጣችሁ መንፈሳዊ እርግጠኝነትን የሚሰጣችሁ አእምሮዊ እርግጠኝነትን የሚሰጣችሁ ደስታ የሚሰጣችሁ በዚህኛውም በሚመጣውም ዓለም ከፍርድ ነፃነትን የሚሰጣችሁ ዘላለማዊ እረፍትን የሚያስገኝላችሁ ልዩ የጸጋው ወንጌል ነው። ልዩ ወንጌል ግን ጥርጣሬ ብቻ ነው የሚዘራው። ትድናለ ሆይ መንግሥተ ሰማያት ትገባለ ሆይ አሁን ብትሞት የት ነው የምትሄደው ቢባል እኔ አላውቅም የሚያስብል ያያችሁ፣ ኮንፊውዥን የሚፈጥር ግራ የሚያጋባ ልዩ የሚመስል ግን ያልሆነ ማለት ነው። ከእንደዚህ አይነት አስተምሮ ነፃ እንድንወጣ ነው ገላትያን እንድናጠና የምጋብዛችሁ። ወዳጆች ሆይ መዳን በጸጋ ነው። መዳን በእግዚአብሔር ልጅ ነው። መዳን በጸጋው ወንጌል ነው። ስለዚህ መዳንን እግዚአብሔር በሰው ልጆች እጅ አላስቀመጣትም። መዳን በጸጋ ብቻ በእግዚአብሔር ልጅ ብቻ የተደረገው። ለዚህ ነው ኢየሱስ ክርስቶስ ወዶናል፣ ስለ ኃጢአታችንም ነፍሱን እስከ መስጠት ድረስ ሙቶልናል። ወዳጆች፣ በሞቱ እርቅ አግኝተናል፣ በደሙ የኃጢአት ስርኤት አግኝተናል፣ በመገረፉ ቁስል ፈውስን አግኝተናል፣ በትንሣኤው የመዳን ዋስትና አግኝተናል ማለት ነው። ይህም ትኩረት የሁለቱም ትኩረት ስትመለከቱ እውነተኛ ወንጌል የጸጋው ወንጌል ክርስቶስን ብቻ አዳኝና ጌታ አድርጎ ከፍ ያደርገዋል ክርስቶስ ኢየሱስ ብቻ አዳኝ ነው ክርስቶስ ኢየሱስ ብቻ ጌታ ነው ክርስቶስ ኢየሱስ ብቻ የዘላለም እረፍት ነው ብሎ ሲነግረን ልዩ ወንጌል ደግሞ ምንድን ነው የሚለው የሰውን ወጎች የሰውን ህጎች ከፍ ያደርጋል ከክርስቶስ ጋር አብሮ ያዳምራቸዋል። የሰውን ስርዓት የማያድነውን ከክርስቶስ ጋር አንድ ላይ ለማገናኘት ይሞክራል። ስለዚህ ከእንደዚህ ከሆነ ከተቀየጠ ህይወት ከማይሰጥ እረፍት ከማይሰጥ ደስታ ከማይሰጥ ከልዩ መንገድ ከልዩ አስተምህሮ ልዩ ከሆነ ከክርስቶስ ሀሳብ ልባችንን አእምሯችንን ፈቃዳችንን ዘወር ከሚያደርግ ዊኬፕ በጸጋው ወንጌል ህይወታችንን እንጠብቅ እላለሁ። ስለዚህ ወዳጆች የጸጋው ወንጌል ምንድን ነው የሚለው ኢየሱስ ስለ ኃጢአተኞች ሙቷን ደግሞ ከሙታን ተነስቷል ይለናል። ከሙታን መነሳቱ ምንድነው የሚያሳየው እያልኩ ነው የነበረው። እግዚአብሔር ኃጢአተኞችን በክርስቶስ በኩል ለመቀበል ፈቃደኛ መሆኑን ያሳየበት ክርስቶስን በማስነሳት ነው። ክርስቶስ ሲሞት እዳ እየከፈለ ነው። ስለዚህ እዳው መከፈሉ ሐንድርድ ፐርሰንት ስለሆነ ከሙታን አስነሳው ማለት ነው። አያችሁ፣ ከሙታን መነሳቱ እርግጠኝነትን ነው የሚያሳየው። ዋስትና ነው የሚያሳየው። እዳዬ ተከፍሏል፣ እዳችን ተከፍሏል ብናምን እግዚአብሔርን በልጁ በኩል ሊቀበለን ፈቃደኛ ሆኗል የሚለውን ነው የሚያሳየው ትንሣኤው። ወዳጆች ሆይ፣ ትልቅ ምስጢር አለው። እግዚአብሔር አብ የተቀበለኝ በክርስቶስ መነሳት ነው። ይህ ባይሆንስ ብትሉ ሐዋርያው ጳውሎስ እንደዚህ ብሎ ተናግሯል። ክርስቶስ ከሙታን ካልተነሳማ እምነታችን ከንቱ ናት ብሏል። አያችሁ ክርስቶስ ከሙታን ባይነሳ እምነት እምነት ሊሆን አይችልም ማለት ነው። እንግዲህ እምነታችን እምነት የሆነው ስለኛ ሲሞት እርቅ ተካሂዷል በደሙ የኃጢአት ስርየት ተካሂዷል። በመገረፉ ቁስል ሁለንተናዊ ፈውስ ተካሂዷል። አይ ፕሪች ኤምፕሪሽስ ጎስፕል እሰብካለሁ። ወዳጆች ኢየሱስ ይወዳችኋል። መዳን በሌላ በማንም የለም። እንድንበት ዘንድ እግዚአብሔር የሰጠን ኢየሱስ ክርስቶስ ነው። እንግዲህ በዚህ የእውነት በዚህ የመዳን መንገድ ወዳጆች ሆይ እንግዲህ ክርስቶስን ከሙታን በማስነሳት በጸጋው ወንጌል ዘላለማዊ ህይወት፣ የተረጋገጠ ህይወት እንዲኖረን እግዚአብሔር አባት ፈቃደኛ ሆኗል ማለት ነው። እናንተና እኔስ? ነው አሁን ጥያቄው፣ እናንተና እኔስ በኢየሱስ ሞት ብቻ በኢየሱስ ክርስቶስ ደም ብቻ በኢየሱስ ክርስቶስ ትንሣኤ ብቻ በኢየሱስ ክርስቶስ የመገረፍ ቁስል ብቻ ዘላለማዊ ህይወት አለኝ ብላችሁ ታምናላችሁ? ውስጣችሁ እርግጠኛ ነው? እንግዲያውስ ዳግም ተወልዳችኋል እርግጠኛ ናችሁ? ወይስ እንደ ልዩ ወንጌል ልዩ ወንጌል ምንድን ነው የሚለው እምነት በክርስቶስ ማመን ብቻ ሳይሆን የሰውን ስርዓት መፈጸም አለብህ ይላል። ይህን መጨመር አለብህ፣ ይህን መጨመር አለብህ ይሄን መጨመር አለብህ ይላል። እምንጨምር ከሆነ በክርስቶስ ሞትና ትንሣኤ አልረካንም ማለት ነው። ኢየሱስ የከፈለው እዳ በቂ አይደለም እያልን ነው ማለት ነው። ክርስቶስን ከሞታን እግዚአብሔር አስነስቶታን ስንል የእዳ ስሬት የእዳ ስረዛ ትክክል አብሶሉት መሆኑን እግዚአብሔር መርካቱን ኃጢአተኞችን ለመቀበል በኃጢአተኞች እና በቅዱሱ እግዚአብሔር መካከል የነበረውን ቦርደር ክርስቶስ ኢየሱስ በስቃዩ እንዳስወገደው ማረጋገጫው የኢየሱስ ትንሣኤ ነው። ያልኩን ኢየሱስ ስለ ኃጢአታችን ሞቷን ደግሞኛ ሊያጸድቅ ከሙታን ተነስቷል። እግዚአብሔር አባት ልጁን ሲያስነሳው ኃጢአተኛው ሰው በክርስቶስ ደም በኩል የመንጻት በክርስቶስ ሞት በኩል የመታረቅ በክርስቶስ የመገረፍ ቁስል የመፈወስና በክርስቶስ ትንሣኤ የመዳን እርግጠኝነት ያገኝ ዘንድ ፈቃደኛ መሆኑን የሚያሳይ ነው ማለት ነው። ኢየሱስ ስለ ኃጢአታችን ሞቷል፣ ደግሞ ወዳጆች ደሙን አፍስሶልናል፣ ስለኛ ቆስሎልናል፣ ደግሞም ስለኛ ሞቶልናል፣ ስለኛ ተቀብሯል፣ ስለኛ በሶስተኛው ቀን ከሙታን ተነስቷል። ይህንን ሁሉ ፕሬሽስ የሆነውን አፖርቹኒቲ የሚነግረን የጸጋው ወንጌል ነው። የጸጋው ወንጌል እንግዲህ እሱ ዕዳህን ከፍሎ ልሃን ነው የሚለኝ እሱ ቁስልህን በቁስሉ ሽሮ ልሃን ነው የሚለኝ ዕዳህን በደሙ አስወግዶ ልሃን በሞቱ አስታርቆሃን ነው የሚለኝ። በትንሣኤው ደግሞ መዳነህ እርግጠኛ ነው ብሎ ነው የሚነግረኝ። ልዩ ወንጌል ደግሞ የዚህ ተቃራኒ ነው። የክርስቶስ ሞት ብቻውን አይበቃህም ይላል ልዩ ወንጌል። የክርስቶስ ደም ብቻውን አይበቃህም ይላል ልዩ ወንጌል። የክርስቶስ ትንሣኤ ብቻውን አይበቃህም ይላል፣ ከናካቴውም ትንሣኤውን ይክዳል ልዩ ወንጌል። ስለዚህ ወርዝ የኛ አቋም ያለው የት ጋር ነው የሚል ነው። ክርስቶስ ኢየሱስ ስለ ኃጢአተኞች ሙቷል፣ ደግሞ ኃጢአተኞችን ሊያጸድቅ ከሙታን ተነስቷል። በእርሱ የሚያምን አይፈረድበትም። የጸጋው ወንጌል ትምህርት ይሄ ነው ወዳጆች። በመገረፉ ቁስል ተፈውሳችኋን ይላል የጸጋው ወንጌል። በሞቱ ከአባቱ ጋር አስታርቋችኋን ይለናል የጸጋው ወንጌል። እርቅ ተካሂዷን ይላል በሞቱ ታውቃላችሁ። በደሙ ደግሞ የኃጢአት ስርየት። ለዚህ ነው የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ የሚለው ለዚህ ነው። በትንሣኤው ደግሞ መዳን እርግጠኛ ሆኗል ይለናል። ለምን ክርስቶስ ካልተነሳማ እምነታችን ከንቱ ናት ስለሚል ወንጌል። አያችሁት? ክርስቶስ መነሳቱ ትልቅ ሚስጥር አለው። አንደኛው ሚስጥር ምንድን ነው? የኃጢአት ዕዳ መከፈሉን አብ እርግጠኛ ሆኖ ተደስቷን፣ ረክቷን ተብሎ በስነ አስተምሮ ዘንድ ይሄ ነው ትንታኔ ማለት ነው። እግዚአብሔር አብ ስለተደሰተ ነው ልጁን ከሙታን ያስነሳው። ብዙ ጻድቃን ከዛ በፊት ሞተዋል። ፍጹም የሆነ ትንሣኤ አላገኙም። አጭር ቅጽበታዊ ግን ተመልሰው ደግሞ ሞተዋል። የክርስቶስ ኢየሱስ ትንሣኤ ወላጆቼ፣ ለእኔና ለእናንተ ትልቅ መለኮታዊ እንድንታ አለው። እንደዚህ ነው። ክርስቶስ ከሙታን አልተነሳም የሚሉ አስተማሪዎች ስለነበሩ በአንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ምን አለ? ክርስቶስ ካልተነሳ እምነታችን ከንቱ ነው ማለት ነው አላቸው። አያችሁ፣ እምነት እርግጠኛ የሚሆነው መዳን እርግጠኛ የሚሆነው ስለ ኃጢአታችን ሲሞት እዳችን ተከፍሏል። እርቅ ተካሂዷል። በደሙ ስሬት ተካሂዷል። በመገረፉ ቁስል ፈውስ ተካሂዷል። ሲነሳ ደግሞ የመዳናችን ተስፋ እርግጠኛ ሆኗል ማለት ነው። እዛ ጋር ነው ጉዳዩ የተያዘው። ስለዚህ ኢየሱስ ክርስቶስ የወዳችኋን ወዳጆች፣ ወይ የጸጋው ወንጌል ትምህርት ይሄንን ነው የሚነግረን የወዳችኋን መዳን በሌላ በማንም የለም። ልዩ ወንጌል ግን በክርስቶስ እንዳንረካ ነው የሚያደርገው። ልዩ ወንጌል አደገኛነቱ የገላቲያ አማኞች በክርስቶስ አልረኩም ነበር እግዚአብሔር በክርስቶስ ስራ ረክቶ ክርስቶስን ከሙታን ሲያስነሳ፣ የገላቲያ አማኞች ደግሞ በክርስቶስ ስላልረኩ ሌላ ፍለጋ ሳባዝን ለማክበር ሌሎች ሪቹዋልስ የሚባሉ ስርዓተ ቀኖናዎችን ለመፈፀም ሰዎች ያስቀመጧቸውን ድንጋጌዎች ለመፈፀም ወደ ግራና ወደ ቀኝ ሲሉ እንመለከታለን። ቴንኪው። አያችሁ ክርስቶስ ኢየሱስ ብቻ በቂ ነው። ለመዳን ጸጋ ብቻ ብለን የምንለው ለዚህ ነው። እኛም አይደለንም ወንጌል ነው እያለ ያለው። ስለዚህ ይህ ወንጌል የጸጋው ወንጌል የሚለው ምንድን ነው? ለመዳን ሰው የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ ትንሣኤ፣ የኢየሱስ ክርስቶስ የመገረፍ ቁስል፣ የኢየሱስ ክርስቶስ ሁለንተናው ነው መዳኛችን እንጂ ሌላ ተጨማሪ ነገር አያስፈልገውም ብሎ ይነግረናል። ወዳጆች ሆይ እነዚህ የአይሁድ እምነት ተከታዮች በጣም አደገኛ ትምህርት ነበራቸው። ይህንን እነዚህን ያመኑትን ሰዎች ለማሳት ሲሉ ይዘው የመጡ